እዚህ ቤት ስገቡ በመጀመሪያ ኮመንት ላይ ሱ ብላችሁ ጻፉ። ጻፉሱ ብላችሁ ጻፉ። ሱ ብለው የጻፉትን እንዳለ ሲበሏቸው ሲበሏቸው እዚህ ጋ ባልዲ አንጠልጥየላችኋለሁ። ባልዲ እስኪሞላ ድረስ አድርጉ። ባልዲ መምቶ መፍሰሳ ያነት እዚህ ጋ ማንቆርቆሪያ እና ማንኮሽከሻ ያሉ እነሱን ያዟቸው፣ ፎኖ አድጓቸው። አዎ አሁን ጌም እየተጫወትን ነው፣ ጌም እየተጫወትን ነው። ጌሙን እንዳንሸነፍ እንዳንበላ። አሁን ሽንኩርት ያላችሁ ሰዎች፣ ሽንኩርት ያላችሁ ሰዎች፣ ሽንኩርት፣ ሽንኩርት፣ ሽንኩርት። አሁን ቲማቲም ያላችሁ ሰዎች፣ ቲማቲም ያላችሁ ሰዎች በቃ በቃ አሁን አሁን የሁላችሁ ደብል ደብል መቷል። ደብል መል ደብል መጥል አተር ክክ የሁላችሁ ስጋን የሚተኩ ነገሮችን ባቄላ፣ አተር ክክ፣ ምስር ክክ ያላችሁ ሰዎች፣ አረ ምስክ አስክወበሳ ትለያላችሁ። ከበሩልኝ ከበሩልኝ፣ እናንተ ትለያላችሁ። አንበሳ ማለት ይህ ነው። እረ፣ ሰፈሩ ምንድን ነው ገምቷል? በስመ አብ እኛ ከሌለም በቃ የለም። ቆሻሻ አውጡ። ብራዘር ፒስ ነው። ጠፋሽ እኮ እኔ እምልሽ፣ ቆሻሻ ውስጥ ሞዴስ ምናምን መክተት ይቻላል እንዴ? ትችላለህ። ብራዘር ይቻላል፣ ግን ያንተ ነው አይደለ? ምን አባ ነው አፈን የምትከፍተው? እንዳለጥፍ። እሺ ይኸውልህ፣ እንዳልሰራሁ። ኧረ ተረጋጋ። ምን ሆነው ነው የምትሳደበው? በእናትህ ወንድም፣ እሱን ተውና አንተ ተባበረኝ በእናትህ። የሆነ ጋር ቆሻሻ ውስጥ ጠፍቶብኝ ነበር፣ ባለፈው ካየኸው፣ በእናትህ። ምን ጠፍቶብሽ ነው? ምንድን ነው ይሄ? ብር እና ሀብል ምናምን ነው የገባ። አድሜ አስቸጋሪ። ኧረ የሚታጠበው ዳይፐር ነው እንዴ? አምስት ጊዜ ብቻ ተጠቅሞበት ልጄ፣ እቺ ሰራተኛ አውጥተህ አልጣለችውም መሰለኝ። አዎ፣ ወደ እዚያ ሂጂ በእናትሽ። እና አሁን እዚህ የመጣሽው እና ምን ቦንዳ ዳይፐር ፈልገሽ ነው? በእናትህ በዚህ ጥርሰት

የሚጠጣ ነገር ልግዛልሽ ውይ ወንድሜ ሰው እየጠበኩ ነው ልጠጣ ብለህ ነው ግን ቆንጆ ምን ሆነሽ ነው በአጭር ቀሚስ ጭድሽ ጭድ እኮ በጣም አለፈበት አሁን አንተ ቅጠል ትለብሳለህ እና ተማሪነሽ ሰራተኛ በእናትህ አሁን አንተ ወሬ አማረልኝ ብለህ ነው አሁን ዝም ብለን አንጠጣም እየጠጣሽ ቆንጆ ላን ልታሰቅኝ ነው ሰርፕራይዝ አደረገኝ። አንተ ግን የመጠጣል አበዛነው። ወይኔ አዞረኝ። ዋው ዚስ ኢዝ ታይታኒክ ጃክ እና ሮዝ መስመጥ ነው። የምፈልገው ካንተ ጋር እባክህን እንጠናና እኔ ለቁም ነገር ነው የምፈልገው።

ሰሚ የተበቀሽ ነው? ዛሬ ዘገየሽ። ምን ነው መግቢያ ማውጫሽን ሳየው። እሺ ተማሪዎች፣ ተማሪ ልበላችሁ እንጂ ምድረ ድንጋይ ራስ ተሰብስቡ። ባለፈው የእንጀራ ዳርዳሩ ሲበላሽ ምንድነው ስላችሁ የእንጀራ ፍሬም አላችሁ። እስቲ ዛሬ ደግሞ ምን እንደምትሉ ይልስማችሁ። እስቲ ተነሽ፣ እስቲ ተነሽ። መብረቅ ምንድነው? ፈጣሪ ስክሪንሻት እያነሳ ነው ለፍርድ ቀን እንዲመቸው ነኝ ዝረፍል አረ ቲቸር ነኝ መዝረፍ ሌብነት ምን አናይ ምጭ ነው። አሳ ታንታና ሀገርን አትልቀቃል እንዴ ምንድናችሁ? ከዛ ይበት እንዴ እሺ፣ እክሰን ፈልጉልኝ ቦርሳችን ውስጥ ነው። ቲቸር ማን ያለው? የማንጣ ሳራስ የማንጮ ማራስ ነው። እንደዚህ ያለ ይሄ ኮብል ስቶር ስብስብ እንዴ ማን ያለው? ተውት። እሺ፣ ይሄንን ካልመለሳችሁ እናንተ ሞታችሁ። ይሄን ቀን አንቺ ተንሽ እሺ፣ ቲቸር ቡና መቅዳት በእንግሊዝኛ ምንድን ነው? ቀላል አንድ የሪኮርዲንግ ኮፊ። እግዚኦ ማር እና ክርስቶስ እኔ በቃ በቅታችሁኛል፣ መሮኛል። ሄሎ አማኑኤል፣ ለአዲስ እብድ የሚሆን ቦታ አላችሁ? አዲስ አዲስ አዲስ

ሰላም ጠና ይስጥልኝ ውድ የተወዳችው የፕሮግራማችን አድማጮች እኛ ዛሬን ለማውራት ያሰብኩት ምንድን ነው ብዙ ወንዶች ፓንት ይመስል ቅጥ ለትኩረት የምታበዙ ሰዎች አላችሁ ስርዓት ያዙ ምንም አያደርግም። በቃ መቀመጫ መቀመጫ ነው። እዛ ላይ ትኩረት አትስጡ። መጥፎ ነው። ሲቀጥል ደግሞ እንደዚህ አይነት ተግባር ላይ ያላችሁ ሰዎች ዳሌሽ ተመችቶኝ በረውር ሎሚ ለካ ዞረ ስትኝ ወደል ሹገር ማሚ ወሬህ ሊሰማ ዞር ብልልህ ለካ የማስረባ ጨቅላ ህፃን ቁርጭምጭሚቱ

እያየሁኝ አይኔን ገለጬ ህል ጀመር። አልሰማውም ለማለት ከድንጋጤ ነው ፈረቻለሁ። አረ ሌባ ገብቷል፣ እዛ እንደውም በረት ውስጥ አህያ ምናምን አለ ወይ ጅብ ይሆናል። ተነሱት አለችኝ። አሎ ጣም ዝም ብለን ያንጠለጠልኩ አለችኝ። እንቴ ለማንጠልጠሉ ከኔ አህያው አይሻልም እንዲ እንዴ ሳቆ ዛሬ ደግሞ ቾክ መስለዋል። አንተ ቅድም ደግሞ ምን በሆነ ነው? አህያዋን ይመታል። ምን ነው? ወንድምህን መታውብህ? እንዴ! አይ አይ